ለምን እንደ ኢትዮጵያ ብቻ በዚህ ልክ? አብይ የኦርቶዶክስ ጠላት ነው። እንደዚህ አይነት የአደባባይ በዓላቶች የጠቅላዩ አሳፋሪ መግለጫ፣ የአዲስ አበባ ልጆች ቁጣ፣ መስቀል በዓል በአዲስ አበባ አይከበርም። ሰላም ሰላም ሁሌም እንደምታረጉት ታረጉት የቪዲዮ መረጃ ለብዙ ኦርቶዶክሳውያን ባለማህተቦች ድረስ ላይክና ሼር በማድረግ እንዲጀምሩ ስል በልዑል እግዚአብሔር ስም ጠይቃለሁ። አገራችን ኢትዮጵያ፣ ተዋሕዶ ሃይማኖታችንን በተመለከተ ወቅታዊና አዳዲስ መረጃዎችን ወደ እናንተ ልናደርስ ዛሬም ዝግጅታችንን እንጨርሰናል። እስከመጨረሻው ድረስ ሰብስክራይብ እያደረጋችሁ የደወሉን እየጫናችሁ እያበረታታችሁ እስከመጨረሻው ድረስ እንድትከታተሉን ጋብዝናችሁ። መስቀል በዓል እንግዲህ በአዲስ አበባ ላይ በደመቀ ሁኔታ እንደሚከበር ሁላችንም እናውቃለን። የተለያዩ ሐሳቦች ወይ ሰዓት በመስቀል በዓል ላይ እየተሰነዘሩ ይገኛሉ። የአባቶች ዝምታ መስቀል ላይ ብቻ ነው ወይ የሚሰበረው? የማምላኪ ወላዲተ አምላክ ድንግል ማርያም ስዕል ነው ሲቀደድ የት ነበሩ? የዝቋላ አባቶች ሲገደሉ የት ነበሩ? እነዚህ የሻሸመን የሰማዕታት ሲረግፉ የት ነበሩ? አርሲ ላይ እነዚህ ኦርቶዶክሳውያን ሲታረዱ የት ነበሩ? የሚሉም ወጣቶች እየመጡ እንደሆነ እየተመለከትን እንገኛለን እንደዚሁም ደግሞ የአቡነ ዲስጦሮስና የአቡነ ሳይሮስ እንግዲህ አሳፋሪ ተግባርን በእሳት እና ገልጣለን እየተመለከትን እንገኛለን የመስቀል በዓል እለት እንግዲህ ወጣቱ እንዲታሰር ብዙ ጥረቶች እየተደረጉ እንደሆነ እየተመለከትን እንገኛለን ነጭ በነጭ ለብሳችሁኑ እንደተባለ ይታወቃል ከዚህ ከሶስት ቀን ነው ከሁለት ቀን በፊት አቡነ ሳይሮስ በመስቀል በዓል መግለጫ ላይ እንደሰጡት እንግዲህ ወጣቱ ነጭ በነጭ ልብሱ ለብሶ እንዲመጣ አዟል ነገር ግን ወጣቱ ኦርቶዶክሳውያን ባለማህተቦች አባቶቻችን የገዳማያን አባቶቻችን መናኛኑ በግብጽ ሲታረዱ በጥይት ሲቆሉ ቤተክርስቲያን በሰሜን በደቡብ፣ በምስራቅ፣ በምዕራብ ላይ በአራት ማዘን እንግዲህ እንደ ችቦ ስነድ የአርሲ ኦርቶዶክሳውያን እስከሙሉ ቤተሰባቸው ሲቃጠሉ የሻሸመኔ ኦርቶዶክሳውያን ወጣቶች እንደዛ ሲረግፉ ጥይት ተርከፍኮፎባቸው እነዚህ አባቶች መግለጫ ለምን አልሰጡ? በዝቋላ አባቶቻችን በቅርቡ ሲገደሉ ከሶስት ወር በፊት እንዴት አንድነት እምትሆን መስመር እንኳን ወረቀት አልጻፉም። እንደዚሁም ወንድማችን ባሮክ ማምላኩ ወላዲተ አምላክን እንግዲህ እነሱ ዝም ቢሉ ምሱ ዝም አልልም ብሎ በመናገሩ እንግዲህ በመውጣቱ መታሰሩ ይታወቃል። እነሱ ግን አሁንም የሰጡት ምንም መግለጫ የለም። ነገር ግን መስቀል እንደዚሁም ጥምቀት በመጣ ቁጥር በጣም ብዙ ነገር ያውጣሉ ተመልክተናል። አቡነ ሳዊሮስ ሲሾሙኮ ስለ ቅድስት ቤተክርስቲያን አለም የተጨነቁት ኦርቶዶክሳውያን ባለማህተቡ የጠየቁት ለቲክቶከሮቹ ላይ ጠየቁት ህጉን ላውጥተዋል እነዚህ ኦርቶዶክሳውያን እንደዚህ ካረቡ ይታሰሩ እሚል ማለት ነው። አሁንም ግን በዓሉ ላይ እንግዲህ በዓሉን ለማጠልሸት ብዙ ጥረቶች እየተደረጉ እንደሆነ የመስቀል በዓልን ለማቀዝቀዝ ብዙ ጥረቶች እንዳሉ እየተመለከትን እንገኛለን። እስከ መጨረሻው ድረስ አጽንኦት ሰታችሁ እንድትከታተሉ በማምላክ ወላዲተ አምላክ በድንግል ማርያም ፍቅር እለምናችኋለሁ። አጠራጣራ አርገን መረጃዎችን እናቀርባለን። እስከ መጨረሻው ድረስ ላይክ፣ ሼር እያደረጋችሁ ለዓለም እንድታደርሱ የሚቪዲዮ ተመለከትን ወደ ቪዲዮ ሰላም ጤና ይስጥልኝ። እንግዲህ ከመሸ ተመልሼ የመጣሁኝ በጣም በአጭር ፕሮግራም ነው። ተመልሼ መጣሁትኝ። እንግዲህ አሁን ከሰዓታት በፊት ሊቃነ ጳጳሳቱ ከአዲስ አበባ ከንቲባ አስተዳደር ጋር እያደረጉት ውይይት ነበር። በተለይ ከመስቀል ደመራ በዓል ጋር በተገናኘ እንግዲህ የተነሱ ሀሳቦች ነበሩ። እዛ ሀሳብ ላይ እንግዲህ እንዴት በዓሉ መከበር እንዳለበት ምናምን ነገር ተናግረዋል። እኔ እሷ አለም ሀሳብ ቀልቤ ገዛ እሱ ሳይሆን ቀሲ ሳሙኤል የኢትዮ ቤተሰብ ሚዲያ አንድ ጽሑፍ አጋርተውናል እሱ ሀሳብ ስላጋራ ስለደነቀኝ ነው የመጣሁትኝ። ምክንያቱም እኛ ስንጮህበት የነበረው ጉዳይ ቅድሳ ስዕላትን ቀደዱብን። ስለዚህ የቤሳን አካላት ለምንድን ነው ይህንን ጉዳይ ለህግ አቅርበው ማያስፈጽሙልን ብለን ስንል አልነበረ? ለምንድን ነው የማያዙት ብለን ስንል አልነበረ? አባቶች ይህን ጉዳይ ሳያውቁት ቀርቶ አይደለ። በእርግጥም ያውቁታል? አውቀውም ዝም ብሏል። አልፎ ተርፎ ደግሞ እኛ ደግሞ እንድንታሳ ደግሞ ጥያቄ እየጠየቁ ነው። ላንብብላችሁ ምን እንዳሉ፣ አቡነ ዲዮስቆሮስ የተናገሩትን ነገር ነው። ዛሬ በነበረ ስብሰባ ላይ አቡነ ዲዮስቆሮስ ይህንን ነገር የሚናገሩትን እኛ እንድንያዝ ነው የሚፈልጉት። ላንብብላችሁ አንድ ስዕል ቀደደ ተብሎ አጀንዳ ለመፍጠር የጽንፈኛና የነፍጠኛ አንድ ስዕል ቀደደ ተብሎ አጀንዳ ለመፍጠር ወጥቷል። የጽንፈኛና የነፍጠኛ እሺ፣ የከተማ ወሮ በላ አደራጅቶ የከተማ ወሮ በላ አደራጅቶ ከተማ ለመበጥበጥ የተዘጋጀ አጀንዳ እንጂ ስዕል መቀደዱ አሳሳቢ ሆኖ አይደለም አሉ። አቡነ ዲዮስቆሮስ ይህ በውስጥ የወጣ መረጃ ነው። ስዕል መቀደዳ ትልቅ አጀንዳ አይደለም፣ ጉዳይ አይደለም ይሄን አጀንዳ ያደረገው ግን ወሮ በሎች የከተማ ወሮ በሎች እኛም ሚዲያ ላይ እየጮኸ ያለው አጠቃላይ ማለት ነው እነሱ አጀንዳ ፈልገው ነው እንጂ ስዕል መቀደዱ ትልቅ ነገር ሆነ አይደለም አሉ አይገርማቸውም በዚህ ዙሪያ የሚንቀሳቀሱ ሰዎች ላይ መንግስት ሳይውል ሳያድር እርምጃ ሊወስድ ይገባዋል እንዴት ስዕል ይቀደዳል ብለን የጮኹ ሰዎች ላይ እንዴት ስዕል ይቀደራል ብለን የጨፉን ሰዎች ላይ መንግስት ሳይውል ሳያድር እርምጃ ሊወስድ ይገባዋል ማን አቡነ ዲዮስቆሮስ የቅዱስ ሲኖዶስ ጸሐፊ አቡነ ዲዮስቆሮስ ስዕል መቀደር ዝም ብሎ ትልቅ አጀንዳ አይደለም ስዕል መቀደር ጉዳያችን አይደለም ባይሆን ይህን ስዕል አስታከው ግን አጀንዳ እየፈጠሩ የከተማ ወሮ በሎች ጽንፈኞች እና ነፍጠኞች ናቸው እንዲህ እያደረጉ ያሉት ስለዚህ መንግስት እንደሁም በአፋጣኝ እነኚህ ሰዎች ስዕል ተቀደደ ብሎ የሚተናገራሉ ሰዎችን በአፋጣኝ ልኝ የታሰሩልኝ እያለ ነው። ስለዚህ የብሩክ እዚህ አይነት የአደባባይ በዓላቶች መስቀል ብቻ አይደለም ሌሎችም በዓላቶች ከተማ አስተዳደሩ ድጋፍ ያደርጋል። ድጋፍ ሲያደርግ ለምሳሌ መስቀልን ከወሰድን ምንም እንኳን በዋናነት በባለቤትነት በዓሉን የምታስተባብረው የኢትዮጵያ ኦርቶዶክስ ቤተክርስቲያን ብትሆንም የአደባባይ በዓል ነው። ብዙ ህዝብ ነው የሚወጣው። እንደ ባለ ድርሻ አካል እናግዛለን። ማገዝ ኃላፊነት አለብን። ለሀገራችንም እንግዲህ ሀገራችንን በማስተዋወቅ በዩኔስኮ የተመዘገበ ነው። አንድ ኢትዮጵያን ስም ካስጠሩ የኢትዮጵያ በዓላት ውስጥ ተካተተ ነው። ለከተማችንም ድምቀት ነው። የቱሪስት መስህብ ነው። በጣም ኢኮኖሚውም የሚነቃቃበት ብዙ ሰዎች በዓላቱም ምክንያት በማድረግ ገቢ የሚያገኙበት ነው። እኛም በዓላቶቹ ምክንያት በማድረግ በከተማችን ውስጥ ዝቅተኛ ገቢ ያላቸው እንደዎችንም ጭምር የምንደጉምበት ማዕድ የምናጋራበት ህዝቡ እርስ በርስ መተሳሰቡ የበለጠ እንዲጎለብት የምናደርግበት ነው። በዓላቱም ምክንያት በማድረግ ህዝብ ይረዳዳል፣ አብሮነት ይዳብራል እንዲሁም ደግሞ በእምነቶች መካከል በቤተ እምነቶች መካከል የበለጠ በጎ እሳቤ አንዱ ለሌላው በዓል መልካም መመኘት ብቻ ሳይሆን ማድረግም ጭምር እንዲጎለበት ማድረግ እንዲያደረግን ስለሆነ የህዝባችን አብሮነት እና አንድነቱ የበለጠ እየጎለበተ የሚሄደው እንዲሁም ነባሩም ጭምር እንዳይሸረሸር የምንጠብቀው ደምቆ አእምሮ ሰላማዊ ሆኖ መጠናቀቁ እንደ ኢትዮጵያ እንደ ከተማ አስተዳደራችንም እንደ ቤተክርስቲያኒቱም ትልቅ ውጤታማነት ስለሆነ ይህንን ማድረጋችንን ኃላፊነታችን እንደመወጣት ነው የምንቆጥረው፣ ግዴታችንም ነው ብለን ነው የምናስበው። እስከ መጨረሻው ድረስ አጠናክረን እንቀጥላለን። እዚያ አካባቢ ያለውን የበለጠ ስርዓት እና ውበትም ድምቀትም ለማስጠበቅ የሚመለከተው ኃላፊነት ያለበት ዝርዝር ኃላፊነቱን በትክክል መወጣት በሚያስችል መንገድ መመራቱ እሱ የሚባል የሚያሰኝ ነው። በጣም ጥሩ ስራ ተሰርቷል። እስከ መጨረሻው ማገዛችንን እንቀጥላለን። በየአካባቢውም ባለው ላይ እስከ መጨረሻው እንከታተላለን። እናንተ በርቱ። ከኢትዮጵያ ሰንደቅ ዓላማና ከቤተ ክርስቲያኗ አርማ ውጪ በመስቀል በዓል ላይ ምንም አይነት ተጨማሪ ባንዲራዎችን ይዞ መገኘት አይቻልም ስትል ቤተ ክርስቲያኑ አሳስባለች። በ2018 የመስቀል በዓል አከባበር ላይ የተለያዩ ባንዲራዎችን በመስቀል በዓል አከባበር ላይ ይዘው እንዳይገኙ የቤተ ክህነት ጠቅላይ መምሪያ ብፁዕ አቡነ ሳዊሮስ በመግለጫቸው ላይ አካቷል ማለት የመስቀል በዓልን በበጎ የማይመለከቱ እንዲሁም ደግሞ የራሳቸውን ዓላማ ለማሳካት እንዲሁም ደግሞ ለማስተላለፍ የሚፈልጉ ሰዎች ሊጠቀሙበት ይችላሉ። ከዚህም ድርጊታቸው እንዲቆጠቡ ሲሉም ተናግሯል ማለት ነው። በአዲስ መረጃ መልሳለው። መልካም ቀን። በህይወቴ ከሚቆጨኝ ነገር አንዱ እናንተ ጥቁር ልብስ ልበሱ ስትሉ መልበሴ ነው። እማምላክ ወላዲት አምላክ ምስክሬ ነች። በዛ ጭንቅ ጊዜ፣ በዛ ክፉ ጊዜ እኮ እናንተ እንደ ልጅ አድርጋችሁ ስትጠሩን ቅድስት ቤተክርስቲያናችንም የእናንተንም ቦታ የእናንተንም ስልጣን ለማስጠበቅ ስንል ብዙ ዋጋ ከፍለናል። ዛሬ ግን እናንተ ያን ሁሉ ውለታ ረስታችሁ ፊታችሁን አዙራችሁ ሆነ እኛን አንስተውን። ማምላክ ወላዲት አምላክ ምስሏን እንደዛ ሲሳለቁ ሲተኩባት፣ ሲቀዷት፣ ሲወረውራት፣ ሲያጫማድዷት እያያችሁ እንዴት ዝምታን መምረጥ ቻላችሁበት? እያያችሁ ዝም የምትሉ ከሆነ ማምላክ ወላዲት አምላክ ትፋረዳችሁ። እናንተ ከላይ ተቀምጣችሁ ዝምታን በመረጣችሁ ቁጥር እኛንም ባለማተቦች ዋጋ እየከፈልን ያለ ነው። እናንተ ከላይ ተቀምጣችሁ ነገሩን ሁሉ ባላየና ባልሰማ ስታልፉት እኛ የዳ ልጆችንን ዋጋ እየከፈልን የምንገኘው እንደ አባት አባት ሁኑን፣ እንደረኛ እረኛ ሁኑን እባካችሁን። ሲኖዶስ የሚለው ስም በአሁኑ ሰዓት ስም ሆኖ ብቻ ቀርቷል ይሆናል እንደነ አቡነ አብርሃም እንደነ አቡነ ጴጥሮስ እንደነ አቡነ ኢሳቅ ብትሆኑልን። እናንተ በጥቁር መኪና እየሄዳችሁ ምዕመኑን እንኳን ዞር ብላችሁ የማታዩ ስለምትበሉት ምግብ፣ ስለምትለብሱ ልብስ፣ ስለምትነዱት መኪና የምትጨነቁ በሰማይ ወየውላችሁ። ቻችን ደቅጠል እየረገፉ እያያችሁ ባላየ ስታልፉ አያስጠላም? አይሰለችም? ለናንተ ወንበርና ስልጣን ሲባል እኮ የሻሸመኔ ኦርቶዶክሳን ደቅጠል ረግፏል። ለናንተ ስልጣንና ወንበር ቦታ ሲባል እኮ የያቤሎ ማርያም ወጣቶች ደቅጠል ረግፏል። ለናንተ የዘርና የፖለቲካ ማስፈጸሚያ ኮ የወለቴ ቅዱስ ዮሐንስ ወጣቱ ልጆች እኮ እንደቅጠል ረግፈዋል። አንረሳም፣ አንዘነጋም። መድኃኔዓለም ይፋረዳችሁ። ሰላም የቅድስት ኦርቶዶክስ ተዋሕዶ ልጆች እንኳን ለመስቀል በዓል በሰላም በጤና በፍቅር አድረሳቸው። በባንዲራ ምክንያት ማንም ኦርቶዶክሳውያን መታሰር የለበትም። ስለዚህ ሁላችሁም ራሳችሁን ጠብቁ። በተለይ የእመቤታችን ስዕል ይዛ ይዘን ወጣን ማለት ራሳችን የእመቤታችንን ክብር አባቶች በእመቤታችን ስዕል አፈሩም በሚመጣው የመስቀል በዓል አከባበር ላይ የእመቤታችን ስዕል በመስቀል አደባባይ ይዞ መገኘት ፈጽሞ የተከለከለ ነው ሲሉ መግለጫ ሰጥተዋል። ይህ ደግሞ ለኦርቶዶክሳውያን እጅግ ከክደት በላይ ክደት ነው። በአምላኳና በፈጣሪዋ እንዲሁም በልጇ በመድኃኒታችን በኢየሱስ ክርስቶስ መስቀል ላይ በመስቀሉ ስር የተገኘች እሷና እሷ ብቻ ነች። ታዲያ በዚህ ቀን በመጋዝና በስለት እንዲሁም በሰይፍ መካከል ያልፈራችው እመቤታችን ቅድስተ ቅዱሳን ድንግል ማርያም ዛሬ ኦርቶዶክሳውያን በሷ እያፈሩ ነው። ይህ ማለት ደግሞ በምእመኑ ብቻ ሳይሆን ሞ በምዕመናን ላይ አባቶች በዚህ ልክ ተናገሩ ማለት ለእመቤታችን ያላቸውን ክብር ዝቅ ማድረጋቸውን የማይረሳና ታሪክ የማይረሳው ሁኔታ እየተፈጠረ ነው። በዚህ አሁን ላይ ባለው አገዛዝና በተለያዩ ፖለቲካዎች አጀንዳ ተፈጥሮ የእመቤታችን ስዕል ሲቀደድ ምንም ያልተናገሩ አባቶች አሁን ግን የእመቤታችን ስዕል ይዛቸው መስቀል አደባባይ መገኘት ፈጽሞ የተገለገለ ነው ሲሉ ደግሞ የብዙዎችን ቀልብ የሳበ ሆኗል። ታዲያም ኦርቶዶክሳዊያን የምንኮራባትንና የዘላለም መዳኛችን የሆናችሁን እመቤታችን ቅድስተ ቅዱሳን ድንግል ማርያም እንይዛችሁም በመስቀል አደባባይ ለመገኘት ቁርጠኝነት ሀሳባችሁ እንዳይቀርና ወደ ኋላ እንዳይቋረጥ መልእክቴን አስተላልፋለሁ። ማንም ቢሆን በእመቤታችን ሊመጣብንና ሊደራደርን አይችልም። አባቶችም የራሳቸውን ሃይማኖት መከተል ይችላሉ እንጂ በእምነታችን ሊመጡብን አይችሉም። ይህንን መረጃ ለኦርቶዶክሳውያን ሽር አድርጉት። መሀሌት እንዴት ነሽ ዛሬ ዘምራል እስቲ ዘምር። መዳን ያለም የለም የሚሳ ነው። አማኑኤል የለም የሚሳ ነው። እርሱ ቃል ሲናገር ተራራው ሜዳ ነው። መዳን ያለም የለም የሚሳ ነው

መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ እናምነዋለን። ያምን ነው እኛ በመስቀሉ እንድናለን። ድንን አለን ያለ አግባባት እንኳ ማትገቡ ሰዎች ሆይ ከስድባችሁ ፈቀቅ በሉላት። ልጆች ወልዳለች እያላችሁ አትሟት፣ ከማህፀኗ ፈቀቅ በሉ በዝምታ ንለፍ እያላችሁ አታጣጥሏት። ከክብሯ ፈቀቅ በሉላት። ከማይ ፀኗ ፈቀቅ በሉላት። ቢያንስ ቢያንስ እንዲህ ነው እንዲያ ነው አትበሏት። ባታመሰግኑ እንኳ እስኪ ፈቀቅ በሉ። ከእሷ ነገረ ኢየሱስ እንዲገባ ነገረ ማርያምን ችላ ትበል ባክህ። ነገረ መለኮት እንዲረዳህ ነገረ ማርያምን ፍዝዝ ብላ አጥና ችላ ትበላ አትተዋ አትስለማ፣ እንደሌለች አትፈራ። በቤተልሔም የውርጭ ወራት አብራው ነበረች። በግብፅ ዋይ ስደት ዛሬ ትምህርት እንዳላ በአሸዋው ግለት እየተበላች አብራው ነበረች። ያ ሁሉ መከራ ሲደርስበት ፈረ ሲረዱበት አብራው ነበረች። ሲሰቀል አብራው ነበረች። ሲቀበር አብራው ነበረች። ሲያርግ አብራው ነበረች። መንፈስ ቅዱስ ይወርድ አብራ ነበረች። አሁን በሰማይ ደግሞ በቀኟ አለች ድል ከእነሱ ከበኩራት ማኅበር ጋር አብራለች። በዚች በውጊያ ላይ ባለች ቤተ ክርስቲያን አንተ ልታስወጣ ትፈልጋለህ። አባራት የምትል አግኝቼ ነው ነው እኮ የሚባለው እናትነትሽን አግኝቼ ነው እባክሽ ልይሽ እኮ ነው የሚባለው ቪዲዮውን እንደተመለከታችሁ ነው አባ ህፃን ወጥተው ስለ ነገሩ ሲናገሩ ሲያስረዱ፣ ኦርቶዶክሲያን ባለማህተቦች እንደማይመች ጊዜ ላይ እንደሆኑ ሲገልጹ ሲናገሩ፣ ጳጳሳቶቹ ግን ዝም ብሏል። አሁንም እንግዲህ ስራቸው ወንበር ማሞቅ እንደሆነ ብዙ ሰዎች እየተናገሩ ይገኛሉ። በዚህ ሰዓት ምንም አይነት መግለጫ አይሰጡም። ስለ በጎቻቸውም እንግዲህ ምንም ነገር እያሉ አይገኙም። በዚህ ሰዓት እንግዲህ ወጣቱን ባለማህተቡን እንግዲህ ለሃይማኖቱ፣ በዚህ ሰዓት እየተጋደለ ይገኛል። ነገር ግን አባቶች አሁንም ዝምታቸውን መርጠዋል። የመንጋው መሪ እንግዲህ ዝም ካለ እንግዲህ በጎቹም መበተናቸው እንደማይቀርበች ሰዓት እየተመለከትን እንገኛለን። በጣም የሚያሳፍር ጊዜ ላይ እንደደረስን እንግዲህ ለኛ ለኦርቶዶክስ ያን ይሄ መስቀል በዓል ማለት መስቀል ላይላችን ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምናለን። ያመንነው ምንኛ መስቀሉ እንደናልን መናፍቃን ቢክዱት ጨሌ ጠንቋይ ቢያቀሉት ታድሶ ቢያቀለው ጴንጤዎች ቢንቁትም እኛ ግን መስቀል በዓልን በደመቀ ሁኔታ እና እናከብረዋለን ለማለት እፈልጋለሁ። ኦርቶዶክሳውያን ባለማተቦች፣ እንግዲህ ቪዲዮ እንደተመለከታችሁ ነው። ጥንቃቄ በተሞላበት ምታከብሩ ከሆናችሁ ጥንቃቄ በተሞላበት መንገድ እንታከብሩ ስል ለእግዚአብሔር ስም እጠይቃለሁ። እንኳን ለመስቀል በዓል በሰላም አደረሳችሁ ለማለትም በዚህ አጋጣሚ እፈልጋለሁ። ወቅትና አዳዲስ መረጃዎችን እየተመላለስኩኝ ማደርሳችሁ ይሆናል። እስከዛው ድረስ ግን ሰላም ቆዩ። መልካም በዓልን ተመኘሁላችሁ። ሰብስክራይብ ያረጋችሁልኝ አትርሱ። እስከዛው ድረስ ግን ሰላም ቆዩ።